አሰላሙ አለይኩም ወረሕመቱላሂ ወበረካተ ውድና የተከበራቸው የቻናላችን ቤተሰቦች እንዴት ናቸው ዳና ናቸው ከእኔ ጋር ሁሉ ሰላም አልሐምዱሊላህ ባይቤን ዲሞክርስቲያን ወገኖች ሰላም ብያለሁ ዛሬም እንደተለመደው የነቢዩ ሰለላሁ አለይሂ ወሰለም የህይወት ታሪክ ክፍል ስድስት ረሱል ሰለላሁ አለይሂ ወሰለም የአባ ሙወይባ ወላሂ አላህን መገናኘት መርጫለሁ ብለው መለሱለት ከዚያ ቀን በኋላ ረሱል ሰለላሁ አለሂ ወሠለም በጥና ታመው ተኙ። መስጅዱ ያላሳቸው አልሞቅ ብሏል። ሶሀባዎች ሁኔታቸው ልክ የቲም ይመስላሉ። አንድ ቀን አቡበከርና አባስ ከመስጅድ በኩል ሲያልፉ ሶሀባዎች ተሰብስበው ሲያለቅሱ ተመለከቱና ለምን እንደሚያለቅሱ ሲጠይቋቸው ከረሱል ሰለላሁ አለሂ ወሠለም ጋር እምንውለውን ያን ውብ ውሎ አስታውሰን ነው ብለው መለሱላቸው እና አቡበከርም ወደ ረሱላችን ቤት በመሄድ የሶ የሶሃባዎችን ሁኔታ አለ ረሱላችን ሰለም ነገሯቸው። ረሱል ይህንን የሶሃባዎችን አሳዛኝ ሁኔታ ሲሰሙ ምንም እንኳን መራመድ ባይችሉም በአልይና በፈድል ተደግፈው በህማሙ ብዛት አንገታቸውን ደፍተው ወደ መስጅድ በመግባት ሰዎችን ሰዎች አሰባስበው ሚናራቸው ላይ በትግል አንዴና ለመጨረሻ ጊዜ ወጡ። ህዝቡ መስጅዱን ሞልቶታል። ሶሀባዎች ለቀናት ያላዩትን የነቢያችንን ፊት ፊት እንባ በሚያረግፍ አይኖቻቸው በሱስት እየተመለከቷቸው ነው። ረሱልም ሰለላሁ አለይሂ ወሰለም ህመም ያደከማቸውን ፊታቸውን ቀና አድርገው ለሶሀቦቻቸው ሶሀቦቻቸውን ሲመለከቱ መስጅዱ በለቅሶ ተናወጠ። ከዚያም ረሱል ሰለላሁ አለሂ ወሰለም የሚናሩን ምሰሶ ተደግፈው እንደምንም ቆሙ። ወደ ሶሀቦቻቸውም እየተመለከቱ እናንተ ሰዎች ሆይ፣ ገንዘብ የወሰድኩበት ካለ ይሄውና ንብረቴ መጥቶ መውሰድ ይችላል። የመታሁትም ካለ ይሄውና መስጅዴ አካሌ መጥቶ መቀበል ይችላል ብለው በአሳዛኝ ድምጽ ተናገሩና የሶሀቦቻቸውን ፊት በስስት መመልከት ጀመሩ። ሶሀቦች ቀና ብለው ለማየት የሚሰሱላቸውን ነቢይ ዛሬ በህመም ተዳክመው ኑ ተቀበሉኝ ሲሏቸው ሁሉም እየተንሰቀሰቀ ማልቀስ ጀመረ። ሶሀቦች ሶሀቦች የአይናቸው ማረፊያ ባሉት ንግግር በውስጣቸው ውስጣቸውን ነክቶት ማልቀስ ላይ ሳሉ ድንገት ኩካሽ የተባለ ሰሀቢይ ብድግ ብሎ ያ ረሱሉላህ ዛሬ በቀልን እየጠየቅን ነውና፣ እኔ ልቀ በለወት እፈልጋለሁ። ምክንያቱም የበድር ዘመቻ ዕለት የወታደሩን ሰልፍ ሲያስተካክሉ ወደን በዱላው ገፋ አድርገው አሳምመውኛል። ስለዚህ ዛሬ ልበቀለወት እፈልጋለሁ አላቸው። ይህን ጊዜ ሶሀቦች በድንጋጤ ሆካሽ ላይ አፈጠጡ። በዚህ መሀል አልይ ብድግ ብሎ እኔን ለረሱል ሰለላሁ አለሂ ወሰለም ፊዳ በመሆን በሳቸው ቦታ ሁኜ በሳቸው ቦታ ሁኜ ብቀላውን ልቀበል ዝግጁ ነኝ በማለት ቆመ። ሱል ሰለላሁ አለሂ ወሰለም በተደከመ ድምጻቸው አይ አልይ፣ አንተ ቁጭ በል ይህ በቀል በማለት ዱላ ዱላ እንዲሰጠው አዘዙ። ሁሉም መስጂድ ሁሉም መስጂዱን በለቅሶ ሞላው። ሁካሽም የተሰጠውን ዱላ በእጁ ይዞ ሰልፉን እየሰነጣጠቀ ወደ ረሱል ሰለላሁ አለሂ ወሰለም ካሉበት ቦታ ደረሰ። የሰሃቦቹ ለቅሶ እጅጉን ጨመረ። እንዴት አይጨምር የአይናቸው ማረፊያ ህመሙ ላይ ሳሉ በዱላ ሲመቱ ተዘጋጅተው ቆመው ሲያዩ እንዴትስ አያለቅሱ? ሁካሽ ልክ ረሱል ስ ሰለም ያሉበት ሚንበር ላይ ሲደርስ ዱላውን ጥሎ በረሱል ስ ሰለም ሰውነት ላይ ተጠምጥሞ በስስት እየሳማቸው እየተንሰቀሰቀ አካሌ ለርሶ አካል መስዋዕት ይሁንልዎት ይል ጀመር። መስጂዱ በለቅሶ ተናወጠ። ሊበቀላቸው የሄደው ሁካሽ በረሱል ሰለም ሰውነት ላይ ተጠምጥሞ ሲያለቅስ ለሶሀባዎች ራሳቸውን መቆጣጠር አቃታቸው። ከዚያም ረሱል ሰለላሁ አለሂ ወሰለም ለሰሀቦቻቸው በስስ ሰሀቦቻቸው በስስት እየተመለከቱ በበሽታ ባደከመ ድምጻቸው የተለያዩ ምክሮችን መከሯቸው። ይህን ይሁን እንጂ መስጅድ መስጅዱ በለቅሶ ተናውጧል። ረሱል ሰለላሁ አለሂ ወሰለም ከንግግራቸው አያይዘው አንድ ሰው አንድ ሰው አላህ ከዱንያና ከአኬራ ጋ አኼራ ሲያስመርጠው አኼራን መረጠ አሉ። ንግግራቸውን ሳይጨርሱ አቡበከር የረሱል ንግግር ገብቶት ነበርና አባቶቻችን መስዋዕት የሆኑልዎት ያረሱል አላህ፣ እናቶቻችን መስዋዕት የሆኑልዎት ያረሱል አላህ፣ ልጆቻችን መስዋዕት የሆኑልዎት ያረሱል አላህ፣ ሚስቶቻችን መስዋዕት የሆኑልዎት ያረሱል አላህ በማለት የረሱልን ንግግር አቋርጦ መስጅዱን መስጅዱን በለቅሶ ረበሸው። ይህን ጊዜ ሶሀቦች ምንም ስላልገባቸው እንዴት ረሱል ሰለላሁ አለይሂ ወሰለም በሚናገሩት ያቋርጣቸዋል እያሉ አጉረመረሙ። ረሱል ሰለላሁ አለይሂ ወሰለም ተዉት፣ ጓደኛዬን ማናችሁም ለኢስላም ውለታ የዋላችሁትን ውሌታችሁን መልሰንላችኋል። አቡበከር ሲቀር የእሱን ውለታ መክፈል አንችልምና ለአላህ ትተነዋል። ከቤቶቻችሁ ወደ መስጂድ የሚያስገቡ በሮች ሁሉ ይዘጉ ይዘጉ የአቡበከር ሲቀር ብለው ተናገሩ። ከዚያም ረሱል ሰለላሁ ዓለይሂ ወሰለም ከምንበሩ ከመውረዳቸው በፊት የዘዋቦቻቸውን ሁኔታ ሲመለከቱ እንዲህ በማለት ዱዓ አደረጉላቸው። እንዲህ በማለት ዱዓ ያደርጉላቸው ጀመር። አላህ ያስጠጋቸው። አላህ ያስጠጋችሁ። አላህ ይጠብቃችሁ። አላህ ይርዳችሁ። አላህ ያጽናችሁ። አላህ ያበርታችሁ። ሰዎች ወይ ከአሁን በኋላ እስከ ቅያማ እላሉ እኔ እኔን ሳያዩ ለሚያምኑብኝ ኡመቴ ሁሉ ሰላምታዬን አድርሶልኝ። ይህንን ካሉ በኋላ ረሱል ሰለላሁ አለሂ ወሰለም ያችን መንበር ዳግም ላይወጧት ትተዋት ወረዱና ወደ ቤት ተመለሱ። ከዚያም በኋላ ሕመማቸው እጅጉን እየጨመረባቸው ጉልበታቸው ጉልበታቸውን አደከመው። ቀናት ተቆጠሩ። ረሱል ሰለላሁ አለሂ ወሰለም መስጂድ ገብተው መስጅድ ገብተው ካሰገዱ ሰንበትበት ብለዋል። ሶሃባዎች እያሰገዱ ያለውም አቡበከር ነው። በእለተ ሰኞ ሶሃባዎች በአቡበከር ኢማምነት የሱብሄን ሶላት በመስጌድ ላይ ሳሉ ረሱል ከመስጅዱ ጎን ካለው ቤታቸው ሆነው መጋረጃውን ከፍተው ሶሃባዎችን ተመለከቱና ፈገግ አሉ። አዎ ተልኳቸው ተሳክቶ ሶሃባዎች ያረሱልን ሰለላሁ አለይሂ ወሰለም ፈገግ ፈለግ ተከትለው ሲሰግዱ ሲመለከቱ ረሱል ሰለላሁ አለሂ ወሰለም በደስታ ፈገግ አሉ። ሶሃባዎችም ከፊት ለፊታቸው የረሱልን ሰለላሁ አለሂ ወሰለም ፈገግታ ያለ ፊት ሲመለከቱ ረሱሉን ህመሙ የተሻላቸው መስሏቸው ሶላቱን ለማቋረጥ ተቃረቡ። ያን ጊዜ ረሱል ሰለላሁ አለሂ ወሠለም ፈገግ አሉና ሶሀባዎች የሰላታቸውን እንዲያጠናቅቁ በምልክት አሳይተውን ያንን መጋረጃ ዳግም ላይ ከፍቱት ዘጉት። ሶሀባዎችም ያንን በር የተሟላ ፊት ዳግም ላይ ላያዩት ተሰናበቱት። ውድ ቤተሰቦቼ የሚቀጣውን ክፍል በሚቀጥለው አቀርባለሁኝ። እስከዛው ድረስ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱኝ። ውድ ሀገሬ ልጆች መልካምነት ለራስ ነው። በያላችሁበት የዓለም ዳርቻ ሰላማችሁ ብዝት ትርፍ እንድልልኝ የዘወትር ዱዓ የምኞቴ ነው። ወሰላሙ አሌይኩም ወረሕመቱላሂ ወበረካቱሁ።